ሰብስክራይብ በማድረግ ቤተሰብ ይሁኑ። የኔና የእናንተ ጥበብ ጭንቅ ማለት ስሙኒ አትጨምር፣ ስሙኒም አትቀንስ። አላሁ ጀለ ወዐዝ ለአንተ የወሰነልህን ውደድና ተቀበል። ለእኔም የወሰነልኝን ወድጄ እቀበላለሁ። ለእሷም የወሰነላትን ወዳ ትቀበል። ተቀበል ነኩን አነናስ የሀብታሞች ሀብታም፣ የደስተኞች ደስተኛ ይሉሃል። እዚህ ዓለም ላይ የተወሰነለትን ወዱ የተቀበለ ነው። እጃችን ላይ ያለው ሀብት፣ እኛ ጋር ያለው ጤንነት፣ ቤታችን ውስጥ ያለው ቤተሰብ፣ ሁሉ ነገር ፊትና ሊሆን ይችላል፣ አጠቃቀሙን ያላወቅንበት እንደሆነ ሰዎች ገመቱን አምነናል በማለታቸው አዎ አማኞች ናቸው ብለን እምን ተዋቸው። መሰላቸውን የማይፈተኑ መሰላቸው። እዚች ዓለም ላይ ምን አሳቀሽ ብሎ ጠየቃት። አላህ ላይ ያለህ አምባገነንነት፣ ያኒ አላህ ላይ ያለ ክፉነት፣ የእሱን ትእዛዝ ላለማክበር ያለ እርኩስነትና የአላሁ ጀለ ዋዐዛ አንተ ላይ ያለው ቻይነቱ ገርሞኝ እኮ ነው ያሳቀኝ አለችው።

እዚህ ቦታ ላይ እንድገኝ ከጀመሩ በጣም ብዙ ጊዜ ነው። የአላህ ቀደሩ ሳይሆን ቀርቶ እኔም ሳይመቸኝ ቀርቶ እነሱም ተስፋ ሳይቆርጡ ከአመት በላይ ነው ይጠይቁኝ፣ በሆነ ጊዜ እየተባለ እየተባለ አላህ ወሰነውና ዛሬ መጣ። ግን ያ አደለም፣ የገረመኝ እንግዳውስ ርዕስ ምረጡ ብዬ ስላቸው ርዕስ አንተው ምረጥ አሉኝ። አይ እናንተ የከተማችሁን አማርኛ የምታውቁት እናንተ ራሳችሁ ርዕስ ምረጡ እኔም ርዕስ ምን አስመረጠኝ በሰው ሀገር ገብቼ ብዬ ብል እንግዲህ ለማንተው ምረጥ አሉኝና አይ መርጣችሁ ላኩልኝ ብያቸው ሲቆዩ ራሴ ርዕስ መረጥኩኝና እያዘጋጀሁኝ እያለ በቴሌግራም ርዕስ መጣልኝ ሚነል አጀብ የመረጡት ርዕስና የመረጥኩት ርዕስ ተመሳሳይ ሆነ የመረጡት ርዕስ አሁን ወንድሜ ያስተዋወቀው ርዕስ ነው በህይወታችን ደስታ ለምን አጣን እኔ ይህን ርዕስ ለመረጥኩ መሰላችሁ? እነሱ ለምን እንደመረጡ ራሳቸው ይወቁት። እኔ ለመረጥኩ መሰላችሁ? እስካሁን ድረስ ከሰራኋቸው ፕሮግራሞች ዩቲዩብ ላይ ገብቼ ሳይ በዚህ ርዕስ የሰራሁት ፕሮግራም በጣም ታይቷል። አስር ምክሮች ተስፋ ለቆረጡ ወንድምና እህቶች ብዬ የሠራሁት የዛሬ አምስት ምናምን ዓመት አካባቢ የሠራሁት በጣም የታየ ዩቲዩብ ላይ። እሱን ማለት ምን ማለት ነው? ሰዎች በህይወታቸው ላይ ደስታ የሚያሳጧቸው በየጊዜው የሚከሰቱ ብዙ ነገሮች አሉ። ስለዛ ነገር ደግሞ ደስታ እንዲያገኙና አይዟችሁ ያለው አይቀርም የሚለውን በሚለው ነጥብ ላይ የሚመክራቸውን መካሪ ከድሮ እስከ ዘንድሮ ይፈልጋሉ። ስለዚህ ይሄንን ርዕስ መርጥ አንደኛው ምክንያቴ ነው። ሁለተኛው ምክንያቴ እኔ እንደ ዳዒ የሆነ ነገር ውስጤን የሚያስጨንቀኝና ቢዝ የሚያደርገኝ ከሆነ ዱዓት ያለሆነው ማህበረሰብ ደግሞ የበለጠ የሚያስጨንቀው በጣም ብዙ ነገር ሊኖር ይችላል። እና ስለዚህ እኔንም እናንተንም ለመምከር ይረዳኝ ዘንድ ይህን ርዕስ መረጥኩኝ። ርዕሳችን ለምን በህይወታችን ደስታ አጣን የሚለው እንዳለ ሆነ ግን፣ የሚላችሁ ወሊመልሃሙ ለምንድነው ጭንቀቱ? ኩሉና ነዕለም፣ አነ አላህ ተዓላ ስብሓነህ ቀሰመ በይን ልዕባድ ማሽም ማይሸም ወአጃለሁም በሰዎች መካከል ላይ በምን መኖር እንዳለባቸው እንዴት መኖር እንዳለባቸው ሕይወታችን ምን መሆን እንዳለበት ውስና አድርጎ ትቶታል። መች መሞት እንዳለብን ውስን አድርጎ ትቶታል።

ምን ይበላሉ? ምን ይጠጣሉ? ምን ይለብሳሉ? እንዴት ይኖራሉ? እያንዳንዷን ነገር ክፍልፍል አርገን ትተናል አለ። ለሆነ ሰው የሆነ ያህል ነገር፣ ለሆነ ሰው የሆነ ያህል ነገር لا يزاد ولا ينقص በዚያ ላይ አይጨምር፣ ከዚያም ላይ አይቀነስ። ስለዚህ የኔና የናንተ ጥበብ ጭቅንቅ ማለት ስሙኒ አትጨምር፣ ስሙኒም አትቀንስ። فرزقه اذا كان هو الذي نهتم من أجله መቅሱም ርዝቅ ነው የሚያስጨንቀን ስለሱ ሱ ስንል ነው ጥበቱ ተወስኗል። ወልመረቡ መቅሱም የታመመ ሰው ኑሮብን ነው ያስጨነቀን፣ ተወስኗል። እስከ መቼ ይታመማል? በምን በሽታ ይታመማል? መቼ ሲድናል? ተወስኗል። ወልአፍየቱ መቅሱመቱን ከበሽታው የመዳኑ ጉዳይ ተወስኗል። ወልአጀሉ መቅሱም ከእድሜያችን

ፊ ፊ ብተሊ ሃዛ ይሄኛውም በሽተኛ ያኛውም ጤነኛ ይሄኛውም ፈተና ላይ መዳረግ ያንን ሁሉንም ማድረጉ የሱ የአሰራሩ ስልት ስለሆነ በሱ እጅ ላይ ያለ ነገር ስለሆነ አላሁ ጀለ ወዐዘ ስለሚሰራው እየኛ እጅ መግባት የለበትም። አላ ለሁ አልኸልቅ ወለአምር መፍጠርም ነገራቶችንም ማስተናበር

ሞት የሚባለውን ነገር ቀማሽናት አለ ስለወሰነ፣ እምንወደውም የምንጠላውም ይሞታል። ለምን ሞተ ምንል ከሆነ ለምን ፈጠርከው ብሎ ከእሱ ጋር ግጭት እንደ መፍጠር ነው የሚሆነው። ስለዚህ እኛ ስለወደድነው ዕድሜው አይረዝም፣ ስለ ጠላነውም አይቀጭም። እያንዳንዱ አካል ጊዜው ሲመጣለት ይሞታልና ثم قال ونبلوكم እቺ ናት ቁም ነገሯ ونبلوكم

በመልካሙም ነገር ፈተና ሊሆን ይችላል። ለ እንር አልጊና ቀድ ተኩኑ በላ ሀብት የሚባለው ነገር አደጋ ፈተና ሊሆን ይችላል። ቃሩን ወደዛ አደጋ ውስጥ እንዲገባ ያደረገው በታሪክ ቃሩን ሲነሳ እርኩስ ሰይጣን የሆነ ሰው ጭንቅላታችን ላይ እንዲሳል ያደረገው እኮ ሀብቱ ነው። አልሙልክ ስልጣን የአደጋ መሰረት ምክንያት ሊሆን ይችላል። ፊርዓውን በሚነሳበት ጊዜ የሱ ማንነት ሳናየው የሚሳልልን በስልጣኑ እኮ ነው፣ አደጋ ውስጥ የገባው። ስለዚህ ፊትና ስንል የሆነ ችግር መከራ ብቻ አይምሰለን። እጃችን ላይ ያለው ሀብት፣ እኛ ጋር ያለው ጤንነት፣ ቤታችን ውስጥ ያለው ቤተሰብ ሁሉ ነገር ፊትና ሊሆን ይችላል፣ አጠቃቀሙን ያላወቅንበት እንደሆነ። የሆነ ሆኖ ግን ወኢለይና ቱርጃዑን

ሙእሚኖች ነን ብለን ማለታችን ስተት መሆኑን ሲገልጽ ቃለ ስብሓን አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች ገመቱን አምነናል በማለታቸው አዎ አማኞች ናቸው ብለን እምንተዋቸው መሰላቸውን፣ እማይፈተኑ መሰላቸው እዚች አለም ላይ ካለ በኋላ

አላሁ ጀለ ዋዛ አስተናባሪ ነው። ሲያስተናብር በእውቀት ነው የሚያስተናብረው፣ ለማን ምን ይገባዋል ስለሚለው ያውቃልና ነው። አላሁ ጀለ ዋዝ አላ ኩል ሸይን ቀዲር ነው። ቆድራው ደግሞ ጥበብ እየተሞላበት ነው እንጂ የበላይ ስለሆነ ግድህን ተቀበል አደለም። የማይሆንን እሚበጅህን ያውቀዋል በጥበቡ። ስለዚህ ይህንን ምናምን ከሆነ አላሁ ጀለ ዋዝ የሚወስነው ነገር በሙሉ በኔ ለእኔና ለእናንተ ኸይር ቢሆን እንጂ

አልመእሙን ወደሚባል አምባገነን መሪ አንዲት አሮጊት መጡና ልጄ እስር ቤት አንተ ጋር ነውና ያለውና እባክህን ፍታልኝ አንድ ያለኝ ረዳቴ አጋሬ ነው አለቻቸው ለካስ ማዕሙን ያንን ሰው ሞት ፈርዶበት ተረስቶ ተዘንግቶ ቆይተዋልና ስታስታውሰው ሴትየዋ ወደ ጋርዶ ወደ ዘበኛዎቹ ወታደሮቹ ምናምኖቹ ሲጽፍ ምን አለ የእንትና እንትና የእንትና ልጅ ይፈታ ብሎ ጻፈ። እሱ የፈለገው ዩሽነቅ ነው፣ ያኔ አንገቱ ላይ ገመድ ይደረግበትና ይንጠልጠል ለማለት ነው የፈለገው። ግን ዩጥለቅ ብሎ ጻፈ። ዩሽነቅ የምትሏን ዩጥለቅ ብሎ ጻፈ። ያ እስረኛው ወጥቶ መንገድ ላይ ሲያየው፣ ምን ነክቷችሁ ነው? እንደገና ደብዳቤ ጻፈና አሁንም ተሳስቶ ዩጥለቅ ይፈታ ብሎ ጻፈ። አሁንም ሲያየው፣ ሶስተኛ ጊዜ ይፈታ ብሎ ጻፈ። ለካስ ደብዳቤውን ሲያየው ይፈታ ብሎ ነው የጻፈው። ለምን ፈታችሁት ብሎ ቢል ሶስቱም ደብዳቤ ሲመጣ ይፈታ ይፈታ ነው የሚለው። ከዛ ምን አለ፣ ሶስተኛው፣ አራተኛው ደብዳቤ ላይ እንትና የእንትና ልጅ ይፈታ፣ ይፈታ፣ ይፈታ አለና፣ አላህ እንዲፈታ የፈለገውን እስረኛ ዓለም ተሰብስቦ ይሰቀል ብሎ ቢል አይችልም፣ ይፈታ አለ።

ልጄ አንተ ጋር ታስሯል። አንድ ያለኝ ልጅ ነው። እንደምታይ ደሞ አይነ ስውር ነኝ። እሱ ነበር እኔን የሚመራኝ። አስረህብኛል፣ እንደው ፈታልኝ አለችው። ዩሱፍ ኢብኑ ለሐጃጅ ታቃላችሁ፣ ሰዎችን ከመማር አንገት መቁረጥ ነው የሚገራለትና አምጡት አለ። መጥቶ፣ ሴትዮዋ አዛው ቁጭ ብላይ ያለት ሰማለች። ስቀሉና አንገቱን አውርዱት አለ። ታዛዥ ናቸው። አንገቱን አውርዱ።

የእሱን ትዕዛዝ ላለማክበር ያለ እርኩስነትና የአላሁ ጀለ ዋዐዛ አንተ ላይ ያለው ቻይነቱ ገርሞኝ እኮ ነው ያሳቀኝ፣ አለችው። ሹፍ አሁን እሷን ያሳቃት የልጇ አንገት መውረድ ሳይሆን የአላሁ ሱብሃነሁ ወተዓላ ችሎታ። አይነስውር ሰውር እሷ አምባገነን አንድ ያላት ልጅ ሲሰቀል አይቶ ዝም አለ። አንገቱ ሲቆረጥ አይቶ ዝም አለ።

ረጅዑን ስለዚህ በዛ መልኩ ከሆነ ሰላም ይኖራል። ሰብስክራይብ በማድረግ ቤተሰብ ይሁኑ።